ግሪስ ፋሚሊዎች እንኳን ደስ አላችሁ። ሩታ እና አብርሽም እንኳን ደስ አላችሁ። ሩታዬ እንኳን ደሳች በሰላም ወልደሽ ለማቀፍ እንኳን አበቃሽ የእኔ ውድ። ስንቱን ችለሽው እዚህ ላይ በመድረስሽ በጣም ደስ ብሎኛል የእኔ ቆንጆ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ማለት ነው በጣም ነው ደስ ያለኝ ውዶች፣ የምሬ ነው የምላችሁ። እስኪ ደስ ያላችሁ ኮሜንት ላይ ደስታችሁን ግለጹ ማለት ነው እና ላይክ እያደረጋችሁ እኔ ብለው በጣም ግን እና አብርሽ ፈን እያደረጉን ነበር። በጣም እያዝናኑ ነበር። በነገራችን ላይ ማለት ነው እና አብርሽም ደስታውን አይተናል። ያው ከዛ ጭንቅ ምጥ ማለት በጣም ጭንቅ ነው ማለት፣ በተለይ ከሚያምጠው ይልቅ ማለት ነው ቆሞ የሚያየው በጣም ነው የሚጨነቀው። እና በጣም ነው ደስ ያለኝ። እኔ እንጃ በቃ፣ የምናገረው ነገር ራሱ በጣም ነው የጠፋኝ። በጣም ደስ ብሎኛል። ትላንትና እንደዛ ተጨንቀን፣ እኔ እንጃ፣ እኔ ማታ በጣም ጨንቆኝ ነበረ። በጣም ሀሳብ ላይ ነበርኩኝ እና ቀን ደግሞ ዩቱቡን ገብቼ ስንት ይመስላችሁ ቀን ሙሉ እያየሁት ገብቼ ገብቼ ማለት ነው ባይገርማችሁ እና በጣም ነው ደስ ያለኝ። በቃ ማለት እንዲህ አክፋ ከዛ ሁሉ ነገር አልፋ እዚህ ጋር እዚህ ቦታ ላይ በመድረሷ በጥንካሬዋን ሳስበው በጣም ነው ማደንቃት። የምሬ ነው የምላችሁ ሩታ አብርሽ ራሱ ባይናገር እዛ ጋር አብርሽ መስክሮላታል። ግን እሱሳ ባይናገር ራሱ እኛ እናውቃለን ጥንካሬዎቿን የምንጠላት ካልሆንም በቀር ማለት ነው እና የሩታ ፋሚሊዎች እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ። የምሬ ነው የምላችሁ እና በቃ እንደዚህ ስቃ እንደዚህ አክፋ ልጇን ብቻ አላቅም። ብዙ ነገር ተብላለች፣ ብዙ ነገር ተረግጣለች እና እዚህ ላይ ደግሞ በመድረሷ በጣም ነው ደስ ያለኝ። የምሬን ነው የምላችሁ። እና አሁን ምን ትሉ ይሆን? ምን ትሉ ይሆን ምላሰኞች? ማለት ነው እና በጣም ደስ ብሎኛል። ደግሞ ደስ ሲሉ ጸቡን ራሱ ረስተውታል እኮ የምሬን ነው ምላቸው አያሳዝኑ። እና ያው በጣም ነው ደስ ያለኝ ከዚህ በኋላ አሪፍ አሪፍ ነገር እናያለን ማለት ነውና ያው ልጅ ያስታርቃል ልጅ ምንድን ነው የሚባል ነገር አለና አብርሽና ሩታንም ልጁ አስታርቋቸዋል ማለት ነው። እና በጣም ነው ደስ ያለኝ። በቃ ፋሚሊ ምን ልበላችሁ? ቃላት የለኝም እኔ እንጃ በቃ እኔ ብጮ ውላ ደስ ይለኛል። ሰፈሩን ባል በጠብጥ ማለት ነው እና አብሬ ዝለል ዝለል ብሎኛል አይደል? ያለው እኔ ደግሞ ጩይ ጩይ እያለኝ ነው። እና በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ ማለት ነው። እንኳን ደስ አላችሁ የኔ ውዶች፣ የኔ ምርጦች ማለት ነው። ሩታዬ የኔ ቆንጆ በቃ ለዚህ በመብቃትሽ ደስ ብሎኛል። ስንቱን ነገር አልፈሽም። ስንት ነገር ተብለሽ፣ ስንት ነገር ተረቅጠሽ እዚህ ጋር በመድረስሽ በጣም ነው ደስ ያለኝ። እንግዲህ ጠላት ይፈር፣ ጠላት ይፈር ምን ደግሞ ይሳቅ ነው የሚባል ነገር አለና ጠላቶች ፈሩ ምን ይሉ ይሆን ምን ሲፈጡ ያንን ነው በቃ እኔ ማለት ታውቃላችሁ ፈጣሪ ምን ይሳነዋል አላላኩ ምንም አይሳነውም የምሬ ነው እኛ አንዳንድ ጊዜ ካፋችንም እንቾክላለን ብዙ ነግን ፈጣሪ በቃ ለእኛ ምን ልበላችሁ እኔ እንጃ በቃ እሱን ተመክታችሁ እሱን ትብላችሁ ስትኖሩ ሰው ራሱ ምንም ቢላችሁ እንትን አይልም ማለት ነው። እና በጣም ደስ ያለኝ በቃ ማውራውን ነገር ራሱ አላውቅም። ቤተሰብ አትፍረዱብኝ ዛሬ ማለት ነው። የደስታ ብዛት ነው እንደዚህ ምዘበር ያርቀው። እና በጣም ደስ ብሎኛ ደስታችሁን በላይ ክግለጽል የኔ ምርጦች በጣም ወዳችኋለው። የሩታዬ ፋሚሊዎች ማለት ነው በጣም ነው የምወዳቸው። ግሬስ ፋሚሊ፣ ያኔ ግሬስ ፋሚሊ ማለት ያ ሁሉም ነው። እና የሩታዬ እህቶች ደግሞ በጣም ወዳችኋለው። አይላቪ ሩታዬ፣ የኔ ውድ ልጅሽ እንደም ፈጣሪ ያሳድግልሽ የተባረከ ልጅ ያርግልሽ። ምንድን ነው የሚባል ነገር የሆነ የሚመረቅ ነገር አለን ያላቅም። ብቻ ያው በቃ ደስ ብሎኛል፣ ፋሚሊ ደስ ደስ ብሎኛል።